ምስል ላይ ሁለታችንንም እያታለለን ነበር። አብርሃም አይደል? ሁለታችንንም እያወራን ነበረ። ቤተሰርተሽ የደራ ልጅ ቤተኩለሽ የመሬ ልጅ ቤባንባርሽ፣ ተውበሻለን፣ አምሮብሻለን፣ ተውበሻለን። አብርሽ የሴቶችን ሕይወት እንደዚህ ምስቅልቅሉን ታወጠዋለህ ብዬ አንድ ቀን ጠብቄ አላውቅም ነበር። እንደውም እኔ ለሴት ልጅ ክብር አለው ከሚሉት ወንድ ውስጥ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 ዛሬ ግን መጥቻለሁ። ግን እያየሁ እየሰማሁ ነበረና እስኪ ላጣራ ምናምን ብዬ ነገሩን ለማጣራትም ነው አንደኛ እና አንድ እህታችን እንግዲህ ነፂ የምትባል የቀድሞ የአብርሽ ፍቅረኛ መታ እንግዲህ ሚዲያውን በአንድ ግር አቁመዋለች። ተበድያለሁ፣ አብርሽ ተጫውቶብኛል፣ በእኔ ላይ ሩታን ይዞ የሁለታችንም ህይወት እያመሰቃቀለው ነው ከእኔም ከሷም እያለ ነው ብላ እንግዲህ እየተናገረች ትገኛለች ማለት ነው። ትናንትና ቪዲዮዋ ላይ ተናግራለች። ለሩታም ፎቶ እንደላፈችላት ሌሎችን ማስረጃዎች እንዳሏት ነው ስትናገር ነበር። እና በዛ ላይ ደግሞ እኔ የተሰማኝን ነገር ለመናገር መጥቻለሁ። አንዳንድ ነገሮችንም እያጣራሁ ነበረው ማለት ነው። እንግዲህ ምንድን ነው የተሰማሽ? ካላችሁኝ አብርሽ በመጀመሪያ ማለት ነው፣ ስለ ነፂ፣ ነፂ ከፍቅር በፊት ናት ወይ ከፍቅር በኋላ ናት ወይ እያሉን ብዙ ልጆች እየጠየቁ ነበረ ማለት ነው። እና ነፂ ከፍቅር በፊት ናት፣ በነገራችን ላይ ማለት ነው። ከዛ ፍቅርና ከፍቅር ጋር ሲለያይ ነው ከሩታ ጋር የጀመረው ማለት ነው። እና አንዳንድ ጊዜ ማለት ነው ፍቅር ትጀምራላችሁ ፍቅር ትጀምራላችሁ። ፍቅራችሁ ደግሞ የሆነ ፓርት ላይ ላይሳካ ይችላል፣ ላይቀጥል ይችላል እና ታቋርጦታላችሁ። ሌላ ህይወት ትጀምራላችሁ። ገባችኋል? ህይወት ይቀጥላል የሚባለው እንደዚህ ነው በቃ። እና ከነፂም ጋር ነበረው አልተሳካም፣ ከፍቅርዬም ጋር ነበረው አልተሳካም። መጨረሻው ግን ሩታ ሆናለች ማለት ነው። በቃ ምርጫዬም መጨረሻዬም ሩታ ናት ብሎ እንግዲህ ከሩታ ጋር ተጣመረ። ከመጣመርም አልፎ ደግሞ ሶስተኛ ወገን አምጥቷል ማለት ነው። እና እኔ በአሁን ሰዓት ማለት ነው ይቅርታ አድርጉልኝ። እና በማን ላይ እንደምፈርድ ታውቃላችሁ? ቤተሰብ እኔ በነፂ ላይ ነው የምፈርደው። ምክንያቱም ማለት ነው ነፂ በዚህ ሰዓት አልነበረም መምጣት ያለባት በዚህ ሰዓት ሳይሆን በፊት ነበር። በፊት የት ነበረች የሚለው ጥያቄ። የት ነበረች ደግሞ ስትባል ምንድን ነው ያለችው? እኔ ስራ ነው ብዬ ነው ስራ ነው ብዬ ነው እንጂ እዚህ ደረጃ ይደርሳሉ ብዬ አስቤ ያልነበረም ብላለች። ይሄ እኔ የማይቀበል ነገር ነው። እና ዝም ብዬ ሳስበው ደግሞ ድራማ ነው ብዬ ነው የማስበው። ቤተሰብ የትናንትናውንም ቪዲዮ አየሁት። በቃ ሙሉ ድራማ ነው እና በተቻላችሁ አቅም ደግሞ በተቻላችሁ አቅም ደግሞ በትሳደቡ ቤተሰብ ቤተሰቦች አሁን እሷ ቤተሰቦችን እየሰደቡ ነው እኔንም ብላለች እና ከተሳደባቸው እሷን ተሳደቡ እንጂ ቤተሰብ ደረጃ ያደርስም። ሲቀጥል ደግሞ ስድብ ምንም አይሰራም ማለት ነው። እና እነዚህ በአሁን ሰዓት ብትመጣ ማለት ነው ምንም የሚመጣው ነገር የለም። በነገራችን ላይ እነዚህ ልጆች አንደኛ ሩታ ጸንሳለች ጸንሳለች። እኔ እስከ ዛሬ የት ነበረች? እስከ ዛሬ ለምን አልወጣችም ነው። ኦኬ ሽማግሌ ሲላክ፣ ኦኬ ውሸት ነው ይባል። በእርግጥ ሽማግሌ መላኩን ግማሽ ሰው እንጂ ያመነበት ግማሽ ሰው አላመነበትም ነበር። ታውቃላችሁ የሩታና ያብርሽን ማለት ነው። እንደውም ዱባይ ከሄዱ በኋላ አሁን እርግዝናው ሲመጣ ነው ሰው ዝም ያለው እንደውም ብዙ ሰው አልተንጫጫም። እውነት ለመናገር ከዛ በፊት ግን በሚደረገው ነገር ብዙዎቹ እምነት የላቸው ውሸት ነው። የአብርሽና የሩታን ግንኙነት ግማሽ ሰው እንጂ የሚያምንበት ግማሽ ሰው አላመነበትም፣ እና በጣም ስድብ ሁሉ ነበረ፣ ብዙ ነገር ይባሉ ነበረ ማለት ነው። እና ያ ነገር ሲደረግ እኔ ያመንኩት መቼ ነው ብትልኝ ከንፈር ለከንፈር ሲሳሳሙ ነው በፍጥነት ለመናገር ማለት ነው። በፊት ገና ሽማግሌ ከመላኩ በፊት ማለት ነው። ምክንያቱም አንድ ሴት ልጅ ከማትወደ ከማታፈቅረ፣ የኔ ነው ከማትለው ሰው ጋር ከንፈር ለከንፈር ልትሳሳ ማትችል ነው። የፈለገ ነገር ቢመጣ ማለት ነው። እና በዛ ሰዓት ነው እኔ በደንብ አርጌ ያመንኩት ማለት ነው እና ስለዚህ ነፂ ድራማ ነው የምት ኦኬ ሽማግሌ ሲላክ ድራማ ነው የምትል ይሄ ሁሉ ነገር ሲደረግ ባብረው እያደሩ አንድ ቤት እየኖሩ ከዛ ዱባይ ባህብረው ሲሄዱም ዝም ብላ አሁን ላይ ይሄ ነገር ሲፈጠር መቶ መናገሩ ምንድን ነው የሚሉት ነው? ይሄ ተቀባይነት የለው፣ በነገራችን ላይ ተቀባይነት የለውም። የእውነት ነው የምላችሁ። እና ስለዚህ ውሳኔውን ደግሞ መወሰን የምትችሉት እናንተ ናችሁ። ግን እኔ ይመስለኛል ነፂ አሁን የመጣችሁ በአዲስ ቻናለሁ ለመፈመስ ነው አይዲያውን ተመካክረው ነው ያደረጉት ብዬ ነው የማስበው። በቃ መቶ ፐርሰንት ማለት ነው። ቁም ነገር አሁን ትናንትና ካያችሁት የትናንትና ቪዲዮዋ ማንንም ማየት አልፈልግም። ቤተሰዎች እየተሰደቡ እየተሰደቡ መረጃ አለኝ ብላለች። ቪዲዮ እሱን አሳይን ስትባል እንደውም ለሩታ ግን ተልኳል መሰለኝ ያ ነገር ምናምን እና ከዛ ደግሞ እነዛ ልጆቹ ከወጡ በኋላ እራሷን ልታጠፋ እንግዲህ መሬት ላይ ወድቃ ደንፈሱ ምናምን አይተናል። እና ይሄ ድራማ ነው፣ ቤተሰብ ምንም ነገር አትጨናነቁ። ሲቀጥል ማለት ነው ምንም የሚያስጨንቅ ይሁን። ስለ ሩታ አሁን ለየሩታ የአብርሽ ደጋፊዎች ራሱ ማለት ነው መጥፎ ነገር ባትናገሩ ጥሩ ነው ብዬ አስባለሁ። አንደኛ ሴት ሆናችሁ ሴት ልጅ በዚህ ልክ መሳደብም የለባችሁም። እውነት ነገራቸው መሳደብ የለባችሁም። እዚህ ጋር ይሄ ነገር ተመካክረው ያደረጉት ነገር ነው። በቃ ነፂ የመጣችሁ ለመፈመስ እንጂ እውነት እንደው አገርሽቶባት አይደለም። አይደለም አገርሽቶባት አይደለም፣ ለመፈመስ ነው የመጣችሁ። ልጆቹ ራሱ ሲናገሩ ዝም ብላችሁ ማሰብ ትችላላችሁ። ነዚህ ወንዶቹ ነፂም ጋር ያለው ሪያክሽን ትክክለኛ ቢሆን እንዴ እናንተ? ኧረ በፍጹም በፍጹም። እኔ እስከዛሬ የት ነበረች? በቃ እስከዛሬ ዝም ብላ አሁን ላይ እንዴት ልትል ቻለች? እንደዛ የማይሆን ነገር እኮ ነው፣ ደግሞ የማይሆን ነገር እና፣ ሩታም ደግሞ መረጋጋት አለብሽ፣ እዚህ ጋ መረጋጋት አለብሽ። የፈለገ ነገር ታወራው ብታወራው፣ ምንም የሚፈጠር ነገር የለም እኮ። አብርሽ ያንች ነው ያንች ነው፣ አለቀ፣ አለቀ። ሲቀጥል ደግሞ ተናግሯል እ ራሱ አብርሽም ደግሞ ተናግሯል። በቃ ምርጫዬ አንቺ ነሽ ብሎሻል። ስለዚህ ሌሎችም ሊመጡ ይችላሉ አሁን ይመስላል ሌላ ሴቶችም ሊመጡ ይችላሉ። ከአብርሽ ጋር ፎቶ የተነሱ ሊኖሩ ይችላሉ። እንደዚህ ቪዲዮ ያላቸው ሊኖሩ ይችላሉ። ዋና ቦታ በጣም ብዙ ልጆች ሊወጡ ይችላሉ። ከዚህ በኋላ ግን ያን ሁሉ እያየሽ የምታለቅሽ ከሆነ፣ ሪምቧ የምትሄድ ከሆነ ራስሽን እንጂ የምትጎጂው ሌላ ምንም የሚፈጠር ነገር ያለ ማለት ነው። እና መረጋጋት አለብሽ። ለእንደዚህ አይነት ነገር እንደውም ቦታ መስጠት እኮ አያስፈልግም በቃ ያንቺ ነው ያንቺ ነው፣ ይዘሽዋል፣ ይዘሽዋል ምንም የሚመጣ ነገር የለም ማለት ነው እና የምትሳደቡት ደግሞ ፈጣሪ ልቦን አይስጣችሁ። ስድብ ምንም አይጠቅምም። እውነት አትሳደቡ። ነፂም ብትሆን አትስደቧት። በቃ ለመፈመስን የመጣችሁ ሰብስክራይብ አድርጓት፣ አለቀ።